ሰላም ሰላም የኢትዮ ቤተሰቦች፣ እንዴት ናችሁ? እንደምታውቁት ተከታታይ የቪዲዮ ኤዲቲንግ ሙሉ ቱቶሪያል እየሰራሁላችሁ ነው። ከዚህ ቪዲዮ በፊት በሰራላችሁ ቪዲዮ ላይ እዚህ ያሉትን ትራኮች እንዴት አድርገን ማኔጅ እንደምናደርግ በዝርዝር አሳይቻችሁ ነበረ። ሶ ዛሬ በዚህ ቪዲዮ ከዛ የቀጠለ የተወሰነ ነገር እዚህ ጋር ጨምርላችሁና በጣም ዲፕ ገብተን ሙሉ ዝርዝር ነገሮች እናያለን። ከዛ ውስጥ ስለ ቴክስት እያንዳንዱ ነገር ነግራችኋለሁ። ለምሳሌ እንዴት አድርገን አኒሜሽን እንሰራለን፣ እነዚህ ኢን አውት እና ሉፕ ምንድን ናቸው፣ ትራኪንግ ምንድን ነው፣ ቴክስት ቱ ስፒች ምንድን ነው የሚሉትን በጣም በዝርዝር ዲቴል ገብተን አንድ ማንድ እናያለን። በተጨማሪም እዚህ ጋ ስቲከሮች ምን ማለት እንደሆኑና ስለ ስቲከር ያለውን ነገር እያንዳንዱ ነግራችኋለሁ። ይህን አይተን የዚህ ቪዲዮ መጨረሻ የሚሆነው ደግሞ ወሳኙ ብዙዎቻችን ማወቅ የሚገባን ስለ ሪሙቭ ባክግራውንድ ወይም ደግሞ የአንድን ነገር ባክግራውንድ ሪሙቭ ስናደርግ ምንድን ነው? ምን ማለት ነው? ምን ስንት አይነት ባክግራውንድ ሪሙቪንግ ታይፖች አሉ? የሚሉትን እያንዳንዱ እንመለከታለን። ስለዚህ ሙሉ እውቀት እንዲኖራችሁ ሙሉን ቪዲዮ ሳታሳልፉ አንድ ባንድ ማየት ይኖርባችኋል። አሁን ቀጥታ ወደ ቪዲዮ ቅድም እንደነገርኳችሁ ከዚህ ቪዲዮ በፊት በነበሩ ቪዲዮዎች ላይ እነዚህን የቪዲዮ ኤዲቲንግ ትራኮችን ምን ማለት እንደሆኑ እዚጋ ያሉት፣ እዚጋ ሎክ ስክሪን፣ እዚጋ የዓይን ምልክቶች እያንዳንዱ ነገር ምን ማለት እንደሆነ በተጨማሪም እነዚህን እንዴት አድርገን ማኔጅ እንደምናደርግ በዝርዝር አይተናል። ነገር ግን ባለፈው ያልነገርኳችሁ አንድ በጣም ወሳኝ ነገር አለ። እሱ ምንድን ነው? ለምሳሌ ይሄ ቪዲዮ ብዙ ትራኮች አሉት። እንደምታዩት እስከዚህ ድረስ አለው። ወደ ስድስት ወይም ሰባት የሚሆኑ ትራኮች አሉ። እነዚህ ሙሉ ትራኮች ለማየት እንደዚህ ስክሮል አድርገን ወደ ላይ መሄድ ይኖርብናል። ለምሳሌ ይህንን የምናይ ከሆነ ከታች ያለው ይደበቅብናል። ይህን የምናይ ከሆነ ደግሞ ከላይ ያለው ይደበቅብናል። ስለዚህ አንድ ማኔጅ የምናደርግበት አንድ በጣም ወሳኝ መንገድ አለ። እሱ ምንድን ነው? እንደዚህ አድርገን ሴሌክት ካደረግን በኋላ ራይት ክሊክ አድርገን ክሬት ኮምፓውንድ ክሊፕ ወይም ደግሞ አልት ፕላስ ጂ በምንጫንበት ጊዜ እነዚህን አንድ ላይ ኮምፓውንድ አድርጎ ያስቀምጥልናል ማለት ነው። ይሄ ማድረግ ምንድን ነው የሚያደርግ ሁለቱን ሜርጅ አድርጎ በአንድ ትራክ ላይ ያስቀምጥልናል ማለት ነው። እንደዚህ ሲያደርግልን ማኔጅ ለማድረግ ወይም ደግሞ ለማየት የሚመች እንትን ይፈጥርናል። ይህን ሜርጅ ያደረግነውን ትራክ ደግሞ መመለስ ከፈለግን እንዲሁ እዛው ራይት ክሊክ ካደረግን በኋላ አንዱ ኮምፓውንድ ክሊፕ የሚለውን ስንነካ ይመልስላል ማለት ነው። ለምሳሌ ቪዲዮውን ኢዲት አድርገን ሙሉ በሙሉ ጨርሰናል ብለን ብናስብ ይሄንን ኮንትሮል ኤ ብለን ሁሉንም ሴሌክት ካደረግን በኋላ ራይት ክሊክ አድርገን ክሬት ኮምፓውንድ ክሊፕ ብንለው ሁሉንም ትራክ አንድ ላይ ጨምቆ ልክ እንደዚህ አንድ ወጥ ያደርግልናል ማለት ነው ነገር ግን እዚህ ጋ ጥንቃቄ ማድረግ ያለባችሁ ሜርጅ ስታደርጉት እያንዳንዱን ትራክ ሰርታችሁ መጨረስ ይኖርባችኋል ሜርጅ ካደርጋችሁት በኋላ የሆነ ኤዲት የምታደርጉት ነገር ኖሯችሁ ኤዲት አድርጋችሁ ነገር ጨምራችሁ ምናምን ምናምን እንደገና ሀሳባችሁን ቀይራችሁ ራይት ክሊክ አድርጋችሁ አንዱ ኮምፓውንድ ክሊፕ ብትሉት በጣም ሜስ የሆነ ነገር ነው የሚያጋጥማችሁ በጣም ውስብስብ ነው የሚሆን ማኔጅም ለማድረግ አይመችም ስለዚህ ይሄንን ኮምፓውንድ ክሊፕ ስታደርጉ ወይም ደግሞ ሰብ ፕሮጀክት ስታደርጉ በጣም ከፍተኛ ጥንቃቄ ማድረግ አለባችሁ ሰርታችሁ ከጨረሳችሁና እርግጠኛ ከሆናችሁ በኋላ ነው ይሄንን ማድረግ ያለባችሁ ሌላኛው በዚህ ቪዲዮ በዝርዝር የምንመለከተው ቪዲዮችን ላይ እንዴት ቴክስት እንጨምራለን ሶ ይሄን ቴክስትስ እንዴት ማኔጅ እናደረጋለን እንዴት ኤዲት እናደርጋለን የሚለውን ስለ ቴክስት ይሆናል ከዚህ በፊት በነበሩ ቪዲዮዎች እንደነገርኳችሁ ቴክስት አድ ለማድረግ እዚህ ጋር ቴክስት የሚለውን ክሊክ ካደረግን በኋላ ይህን ዲፎልት ቴክስት የሚለውን ክሊክ አድርገን እዚህ ጋር አድ እናደረጋለን እዚህ ጋር ቴክስት የሚል አለ እዚህ ጋር ቤዚክ የሚል አለ ስለዚህ ይሄንን መከተል አለባችሁ ከዛ ዲፎልት ቴክስት የሚለውን ኤዲት እናደርገዋለን ለምሳሌ ቢግ ሀበሻ ብዬ በጽፍ ከዛ በኋላ ይሄንን ክሊክ ካደረኩ በኋላ ያው የመጀመሪያው ፎንት ነው። ፎንት ደግሞ በጣም ብዙ አይነት ፎንቶች አሉ። ኮሜርሽያል ፎንቶች አሉ፣ ኖርማል ፎንቶች አሉ ሶ ኖርማል ፎንቶች እነዚህን የተመቻችሁን እንትማርክሻል ግን መጀመሪያ ግን ከለሩ ሊቀይረው ምክንያቱም እየታየኝ ስላልሆነ ስለዚህ ብላክ ላደርገው እንዲታየኝ ሶ ይሄንን ይመስላል። ከዛ በኋላ ፎንቱን እንደተመቻችሁ እንደዚህ ያደረጋችሁ መቀየር ትችላላችሁ። በነገራችን ላይ ከርሰራችሁን ሆቨር እያደረጋችሁ ማየት ትችላላችሁ፣ ምን እንደሚመስል። የግድ ክሊክ ማድረግ አይጠበቅባችሁም። ዳውንሎድ ካላደረጋችሁት ደግሞ ይሄንን ክሊክ እያደረጋችሁ ዳውንሎድ ማድረግ ትችላላችሁ። ሶ ዳውንሎድ እያደረጋችሁ እንደዚህ እያንዳንዱን ካያችሁ በኋላ የተመቻችሁና አሪፍ ነው ብላችሁ የምታስቡትን ትምህርት አላችሁ። በነገራችን ላይ የፎንት አጠቃቀም ወይም ምን አይነት ፎንት ላስገባ የሚለው ራሱን የቻለ ዝርዝር ነገር አለው። ያን ያህል ያልተጋነነ ለማየትም የማያስጠላ አሪፍ የመሰላችሁን ፎንት መምረጥ ትችላላችሁ። ከዛ ቀጥሎ ደግሞ ያለው ፎንት ሳይዝ ነው። ይሄን ፎንት ሳይዝ እንደዚህ በባሩ መጨመር መቀነስ ትችላላችሁ። ማክሲመም ሶስት መቶ ነው። ሚኒመም ደግሞ አምስት ነው። ፓተርን ብሎ ቦልድ አለ፣ አንደር ላይን አለ፣ ኢታሊክ አለ። እነዚህም ሁሉንም ኦን ኦን ካደረጋችኋቸው ቦልድ ይሆናል፣ ከዛ አንደርላይን ያደርግና ኢታሊክ ያደረግላቸዋል። እነዚህን ያወታቁታላችሁ ብዬ አስባለሁ። ከዛ ኬዝ ነው። ካፒታል ሌተር ማድረግ ከፈለጋችሁ ሁሉንም ይሄን ትነካላችሁ። ስሞል ሌተር ማድረግ ከፈለጋችሁ ይሄንን ትነካላችሁ። እንዲሁም ቅልቅል ካፒታልና ስሞል ማድረግ ከፈለጋችሁ ደግሞ ይሄን ትነካላችሁ። ከዛ ከለር ነው። ከለሩን እዚጋ መምረጥ ትችላላችሁ። እንደዚህ ስታደረጉ ከለሩን እንደተመቻችሁ ይሄን እንደዚህ ካደረጋችሁ በኋላ ባሩን እንደዚህ ከፍ ዝቅ እያደረጋችሁ ይሄንንም እንደዚህ ያደረጋችሁ የተመቻችሁን ከለር መውሰድ ትችላላችሁ። እንደዚህ ያደረጋችሁ ካልሆነ ደግሞ እዚህ ጋ ኦልሬዲ እየተጻፉ እየተጨመሩ ስላሉ እነሱን ክሊክ እያደረጋችሁም በተመሳሳይ አድ ማድረግ ትችላላችሁ ከለሩን። ከዛ ካራክተር የሚል አለ። ካራክተር ማለት በካራክተሮቹ መካከል ያለውን ስፋት ነው። ሌላኛው ላይን አለ። ምናልባት ጽሁፋችሁ ላይን ካለው በላይኑ መካከል ያለውን ስፋት ነው የሚያሳያችሁ። ከዛ አላይመንት ይላል። አላይመንት ማለት ወርድ ላይ ምናምን እንደምታቁት፣ እንደዚህ ዳር ላይ እንዲሆን ወይም ደግሞ መሀል ላይ እንዲሆን በዚህ በቀኝ በኩል እንዲሆን ምናምን የምታደረጉበት መንገድ ነው። ወይም እንዲገለበት ወደ ላይ እንዲሆን ምናምን የምታደረጉበት መንገድ ነው። ሰው ይሄ አላይመንት ይባላል። ምናልባት ረጅም ጽሁፍ የምጽፉ ከሆነ ይሄ አላይመንት ያስፈልጋችኋል። ነገር ግን ይሄ ታይትል ነገር ከሆነ ብዙም አያስፈልግም። ከዛ ቀጥሎ ያለው ፕሪሴት ስታይል ነው። ፕሪ ስታይል ማለት ከዚህ በፊት የተሰሩ እና ኦልሬዲ ሬዲሜድ የሆኑ ፕሪሴቶችን ከመረጥ ከፈለጋችሁ ይህን ሁሉ ከምትሰሩ እናንተ ቶሎ መምረጥ ትችላላችሁ። እንደዚህ አድርጋችሁ እንድትመርጡ የተዘጋጁ ናቸው። ሶ እነዚህ ፕሪሴት ይባላሉ። ይህንን መርጣችሁ ክሊክ ካደረጋችሁ በኋላ ካልተመቻችሁ ይህንን ክሊክ ስታደረጉት እንደገና በዲፎልት ወደ ዲፎልት ወይም ወደ መጀመሪያ ይመልስላችኋል። ትራንስፎርም የሚላለ ትራንስፎርም ማለት ሙሉ ጽሁፉን ወይም ደግሞ ከነ ፎንቱ ብቻ ሳይሆን ከነ አጠቃላይ ጽሁፉን ስኬል አፕ ማድረግ ከፈለጋችሁ ይህንን አፕ ኤንድ ዳውን እያደረጋችሁ ማስተካከል ትችላላችሁ። ከዛ ፖዚሽኑን ለምሳሌ ወደ ግራ እንዲሄድ ወደ ቀኝ እንዲሄድ ምናምን ከፈልጋችሁ ደግሞ እንደዚህ ያደርጋችሁ በጽሁፍ ወይም በቴክስት ምንድነው፣ በቁጥር ኤክስና ዋይውን ወደዛና ወደዛ ማድረግ ሲያላችሁ፣ ግን ይሄ ብዙም ያን ያክል አስፈላጊ አይደለም። አሁንም ሙሉ ጽሁፉ ወደ ግራ ወደ ቀኝ እንዲሆን ከፈልጋችሁ ደግሞ እነዚህን ትነካላችሁ ማለት ነው። የባግራውንዳችሁን ኦፓሲቲ ደግሞ ከፍ ዝቅ ማድረግ ከፈልጋችሁ ይሄንን ትነካላችሁ። ስለዚህ እያንዳንዱን ነገር በዝርዝር እንደዚህ የገባችሁ ማየት ትችላላችሁ። ሌላኛው ደግሞ ስትሮክ ነው። ስትሮክ ማለት ከላይ የሆነ የሚደረብ ከለር ማለት ነው። ለምሳሌ ይሄ ኦልሬዲ ከለር ጥቁር ስለሆነ ጽሁፉ ያው ጥቁር ሲሆን አንድ ላይ በጣም ቦልድ ሆነ። ይሄን ክሊክ አድርጌ ለምሳሌ ነጭ ባረገው ይታያቸዋል። አያችሁት? ስትሮክ የሚለውን ስትነኩ ከላይ በጽሁፉ ላይ የሚደረብ ሌላ ጽሁፍ አለ ማለት ነው። ቲክነሱን እንደዚህ ከፍ ዝቅ ማድረግ ትችላላችሁ። ሌላኛው ባክግራውንድ ነው። ኦን ካረጋችሁ በኋላ የባክግራውንዱን ከለር እዚህ ጋ መምረጥ ትችላላችሁ። ለምሳሌ ቢጫ ባረገው እንደዚህ አረኩት። ኦፓሲቲውን ደግሞ ወይም ደግሞ ድምቀቱን እንደዚህ ከፍ ዝቅ ማድረግ እችላለሁ። መቶ ፐርሰንት ካረኩት ሙሉ በሙሉ ቢጫ ይሆናል። የቀነሱት ከሄድኩ ደግሞ ትንሽ ብለሪ ብለሪ እየሆነ ይሄዳል ማለት ነው። ይህን ይመስላል። ሌላው ራውንድ ሬክታንግል ነው። የመረጣችሁት ራውንድ እንዲሆን ከፈለጋችሁ እንደዚህ ሙሉ በሙሉ ሻርፕ የሆነ ኮርነር ይኖረዋል ሄት ደግሞ ከፍታውን ነው ከጽሁፉ እስከ እንትኑ እስከ ባገራውንድ ያለው እንደዚህ እንዲሰፋ ከፈለጋችሁ ወይም እንዲጠብ ከፈለጋችሁ ይሄንን ከፍ ዝቅ ማድረግ ትችላላችሁ። በተመሳሳይ ዊድዙ ደግሞ ከጎን እና ከጎን ያለውን እንደዚህ እንዲጠብ እና እንዲሰፋ የምታደርጉበት መንገድ ነው። ኦፍሴት ደግሞ ለብቻው እንደዚህ በአንድ ሳይድ እንዲሆን ከፈለጋችሁ፣ ኤክስሴት ደግሞ እንደዚህ እንዲሆን ከፈለጋችሁ ስለዚህ ይሄን እንደናንተ ዲዛይን እና እንደ አሪፍ ነው ብላችሁ እንደምታስቡ እንትን ትላላችሁ። ግሎው ደግሞ የሆነ ነበልባላማ ነገር ክሬት እንዲያደረግ ነው። ለምሳሌ ቢጫ ከለር ግሎ እንዲያደረግ ከፈለግኩ እንደዚህ ካረኩ በኋላ ኢንቴንሲቲውን በጣም ብጨምረው አያችሁት፣ እንደዚህ አይነት ነገር ይፈጥራል። ሬንጁን ደግሞ እንደዚህ አድርጎ ሙሉ ግሎ ያደርጋል። ሙሉ ጽሁፉ ማለት ነው። ከዛ ሻዶው ደግሞ የሆነ ጥላማ ነገር ክሬት እንዲያደርግ ነው። ስለዚህ እናንተ እነዚህን ነገሮች በእናንተ ወይም በደግሞ በፈለጋችሁ ዲዛይን ክሬት አድርጋችሁ ተለማመዷቸው። እንዴት ይመጣል እንዴት አድርጊ የትኛው አሪፍ የተሻለ የሚለውን የምታመጡት ደንብ በሞከራ ስለሆነ እነዚህን ገብታችሁ እያንዳንዱ ቼክ አድርጓቸው። ሌላው የመጨረሻው ከርቭ ነው። ከርቭ ማለት ጽሁፋችሁ የሆነ ስትሬት ሳይሆን ከርቭድ ነገር እንዲኖረው ከፈለጋችሁ ደግሞ ይህን ከርቭ የሚለውን ስታወሩ እንደዚህ ከርቭድ ይሆናል። በጣም ከርቭድ እንዲሆን ከፈለጋችሁ ያው እንደ ሰርክል ይሆናል። ደግሞ ስትሬት ወደ ላይ ደግሞ እንዲሆን ከፈለጋችሁ እንደዚህ ወደ ላይ ማለት እንደዚህ እና እንደዚህ ሲሆን ማለት ነው። ይሄን ይመስላል። ሙሉ በሙሉ ዜሮ ካደረጋችሁት ደግሞ ስትሬት ይሆናል ማለት ነው። ሙሉ ነገሩ ወደኋላ በመመለስና ዜሮ ማድረግ ከፈለጋችሁ ደግሞ እየነበሩትን እየተከተላችሁ ማጥፋት ነው። አሁን እዚህ ጋ ግሎ አብርተናል። ይሄን ግሎ እናጠፋለን እንደዚህ ማለት ነው። ስለዚህ እንደዚህ ያደረጋችሁ እያንዳንዱን ነገር ማስተካከል ትችላላችሁ። ሌላው ከቤዚክ ቀጥሎ ያለው በብል ነው። በብል ማለት በሆነ ፕሪሴት በተደረገ ነገር ላይ ውስጥ እንዲቀመጥ ማድረግ ማለት ነው። ለምሳሌ ይህን እዚህ ጋር እንደምታዩት በአራት ማዕዘን ውስጥ እንዲህ አይነት ነገር እንዲኖረው ከፈልጋችሁ፣ አያችሁት? ይህንን ነገር ይይዛል ከዛ ይህን ነገር ይይዛል። በጣም ብዙ አይነት የበብል ታይፖች አሉ። አስፈላጊ ነው ብላችሁ ካሰባችሁ እንደዚህ አድርጋችሁ የራሱን ፕሪሴት የተደረጉ በብሎች ስላሉት እነሱን መጠቀም ትችላላችሁ። እነዚህን እያንዳንዱን ከመረጣችሁ እና ከተጠቀማችሁ በኋላ ሌላ ጊዜም ይህንን ጽሑፍ መጠቀም የምትፈልጉ ከሆነ ሴቫዝ ፕሪሴት የሚለውን ክሊክ አድርጋችሁ ሴቭ ያደርግላችኋል። ያንን ፕሪሴት ላይክ ጽሑፉን ብቻ ነው የምትቀይሩት፣ ኦረዲ ሴቭ አድርጋችሁ ስንት ሳለ ማለት ነው። ነገር ግን ሴቭ ስታደርጉት የግድ ሎጊ ማድረግ አለባችሁ። ሌላኛው ኢፌክትስ ነው። ኢፌክትስ የሚለውን ክሊክ ስታደርጉ ቅድም እንዳየናቸው ኦረዲ ፕሪዲዛይን የተደረጉ የተለያዩ አይነት የኢፌክት ታይፖች አሉ። ለምሳሌ ይሄ ሊኖር ይችላል። ይሄ ያለ በደንብ አንደሳ እንድታደረጉት በብሉ ላጥፈው። ይሄንን እንትን ከነበረ ኢፌክት የሚለውን ክሊክ አድርጋችሁ እነዚህን እያንዳንዱን ነገር መጠቀም ትችላላችሁ። የራሱን የቻለ ከለር፣ የራሱን የቻለ ዲዛይን እና የራሱን የቻለ ባክግራውንድ ኮምቢኔሽን ስላለው እነዚህን ኦልሬዲ ክሬት የተደረጉትን እየመረጣችሁ መስራት ትችላላችሁ። እናንተ ይሄንን እያንዳንዱን ገብታችሁ ዲዛይን ማድረግ አይጠበቅባችሁ። ይህን ክሊክ አድርጋችሁ መጠቀም ትችላላችሁ። ስለዚህ በጣም ስራችሁን ያቀልላችኋል። እያንዳንዱ ላይም ሴቫዝ ፕሪሴት የሚል ነገር ስላለው ሴቭ አድርጋችሁ ለሌላ ጊዜ ተመቻችሁን ዲዛይን መስራት ትችላላችሁ። በነገራችን ላይ ዚጋ ብቻ አይደለም ኢፌክት የምታገኙት፣ ዚጋም ቴክስት ኢፌክት የሚል አለ። ዚጋ እንደምታዩት ይሄንን ክሊክ አድርጋችሁ በጣም ብዙ አይነት ዝርዝር የቴክስት ኢፌክቶች አይነት አሉ። ስለዚህ ክሊክ ብቻ ማድረግ ነው የሚጠበቅባችሁ። ይሄን ክሊክ ካደረጋችሁ በኋላ ጽሁፍ መጻፍ አይጠበቅባችሁም። ይሄንን እንደዚህ ክሊክ አድርጋችሁ ይሄንን ዚጋ ማስተካከል ትችላላችሁ፣ ወይም ደግሞ እንደዚህ አድርጋችሁ አመታችሁ ይህንን እዚህ ጋር ማስተካከል ትችላላቸው። ቤዚክን አየን፣ በብልን አየን፣ ኤፌክትን አየን። ከዛ ቀጥሎ ያለው ምንድን ነው አኒሜሽን። ሰው አሁን አኒሜሽን ላይ ገብተናል። ሰው ይሄን ክሊክ ካደረግ በኋላ እዚህ ጋር አኒሜሽን የሚለውን ክሊክ እናደርጋለን። ሰው አኒሜሽን ላይ ሶስት ነገሮች አሉ፣ ኢን፣ አውት እና ሉፕ የሚሉ ማለት ነው። የመጀመሪያው ስለ ኢን እንነጋገር። የመጀመሪያው ይሄ ነው። ሰው ምንም አይነት አኒሜሽን የለውም ማለት ነው። ከዛ በኋላ ክሊክ ስታደረጉ እንደዚህ አይነት የተለያዩ የአኒሜሽን ታይፖች አሉ። ታይፕ ቱ፣ ታይፕ ዋን፣ ታይፕ ስሪ እያለ ይቀጥላል። ከዛ ታይፕ ራይተር ታይፕ አለ፣ ፌዲን የሚል አለ። ስሞቹ የሆነ የሚነግሯቸው ነገር አለ። ታይፕ ራይተር አኒሜሽን ማለት ቴክስታችሁ አኒሜት የሚያደርገው እንደ ታይፕ ብሊንክ ብሊንክ እያደረገ ነው ማለት ነው። ለምሳሌ አሁን እዚጋ ዩ ቢጋበሻ የሚለውን ይህን ታይፕ ራይተር ሳደርገው አኒሜት የሚያደርገው ልክ እንደ ታይፕ ራይቲንግ ነው ማለት ነው። ሌሎችንም ከፈለጉ ታይፕ ዋን ማድረግ እችላለሁ። ዙም እንዲያረግ ማድረግ እችላለሁ። እንደዚህ ዙም እንዲያደርግ እንደዚህ ፖፕ እንዲያደርግ ማድረግ ይችላለው፣ እና ብዙ አይነት የኢን አኒሜሽን ታይፖች አሉ። የመረጣችሁ ደግሞ ካልተመቻችሁ እና ኖርማል ዲፎልት ዜሮ ማድረግ ከፈለጋችሁ ይሄንን ክሊክ አድርጋችሁ ምንም አይነት አኒሜሽን እንዳይኖረው ማድረግ ትችላላችሁ። ነገር ግን እዚጋ አንዱን አኒሜሽን ከመረጣችሁ በኋላ ዱሬሽን የሚላል ታች ላይ ይሄንን ዱሬሽን በዲፎልት ዜሮ ነጥብ አምስት ሰከንድ ነው የሚኖረው። ያ ማለት ለዜሮ ነጥብ አምስት ሰከንድ አኒሜት ታደረጋለች ማለት ነው። አሁን እዚጋ እንደምታዩት ላይ አኒሜት ስታደረግ በጣም አነስተኛ ነች። በደንብ እንዲታያችሁ ይሄንን ላድርግ። ዲፎልት ዜሮ ነጥብ አምስት ሰከንድ ስለሆነ አኒሜት የሚያደርገው ለዜሮ ነጥብ አምስት ሰከንድ ወይም ትንሽ ነች ማለት ነው። ነገር ግን ይሄንን ከፍም ዝቅም ማድረግ ትችላላችሁ። ምሳሌ ዜሮ ነጥብ አምስት የነበረውን አንድ ሰከንድ ብናደርገው እንደዚህ አኒሜት ሲያደርግ እየቆየ አኒሜት ያደርጋል። በዛው ልክ በጣም ከጨመር ነው ደግሞ ረጅም የሆነ የአኒሜሽን ዲዩሬሽን ይኖረዋል። ማክሲመም ሶ ሶስት ሰከንድ ነው ማድረግ የሚቻለው። ሶ ሁለት ሰከንድ ብናደርገው አኒሜት እያደረገ በጣም ይቆያል። ነገር ግን ይሄንን መቀነስም መጨመርም ትችላላችሁ። በዲፎልት ከአንድ ሰከንድ ባይበልጥ በጣም አሪፍ ነው። እዚህ ጋር ኢን ላይ ኢን የተባለበት ምክንያት ቴክስቱ ሲጀምር አኒሜሽኑ ይጀምራል ማለት ነው። ስለዚህ መግቢያው ላይ ነው አኒሜት የሚያደርገው። እንደምታዩት ልክ እንደዚህ ገባ ሲጨርስ ግን በራሱ ነው የሚጠፋው እንጂ አኒሜት አድርገው አይጠፋም ስለዚህ ይሄ ምን ይባላል ኢን አኒሜሽን ይባላል በተመሳሳይ አውት አኒሜሽን ሲሆን ደግሞ ሲገባ ምንም ነው ሲወጣ ነው አኒሜት የሚያደርገው ማለት ለምሳሌ ኢን የሚለውን እናጥፈውና አውት የሚለውን እንስተው ልክ እንደ ቅድሙ ብዙ አይነት የአውት አኒሜሽን ታይፖች አሉ ግሊች አድርጎ እንዲወጣ ብለር አድርጎ እንዲወጣ ዲዞልቭ አድርጎ እንዲወጣ የተለያዩ ናቸው ለምሳሌ ዲዞልቭ እንዲያደርግ ከፈለግን እንደዚህ ስታደረጉት የሆነ ዲዞልቭ ያደርጋል እንዳያችሁት። በተመሳሳይ ይህንን ዱሬሽኑን ከፍ ዝቅ ማድረግ ትችላላችሁ። ነገር ግን ቅድም የነበረው የኢና ዱሬሽኑ ለምሳሌ እዚህ ጋ የነበረው በዚህ በኩል ነው ዱሬሽን የነበረው እንደምታዩት፣ እዚህ ጋ አሁን ግን በቀኝ በኩል ነው የሚኖረው ምክንያቱም ዲዞልቭ አድርጎ ወይም ደግሞ አኒሜት አድርጎ የሚወጣው በዚህ ሳይድ ስለሆነ ከዜሮ ነጥብ አምስት እስከ አንድ ወይም እስከፈለጋችሁት መጠን ከፍ ማድረግ ትችላላችሁ። ለምሳሌ አንድ ካረጋችሁት በጣም ይረዝማል። እዚህጋ እንደምታዩት አያችሁ፣ ዱሬሽኑ በጣም ረዘም ያለ ነገር ነው። ስለዚህ አኒሜት የሚያደርግበትን ዱሬሽን ቀደም ብሎ ይጀምረዋል ማለት ነው። እዚህጋ ኢንም አውትም ካለ አኒሜት አድርጎ ጀምሮ አኒሜት አድርጎ ይጨርሳል ማለት ነው። እዚህጋ በሁለቱም ሳይድ አለው። እዚህጋ እንደምታዩት፣ እዚህጋ ቀስታለ፣ እዚህጋም ቀስታለ። ስለዚህ አኒሜት አድርጎ ይጀምራል ከዛ በኋላ አኒሜት አድርጎ ይጨርሳል ማለት ሶ ሌላኛው ደግሞ ሉፕ ነው። ሶ ሉፕ ማለት ሉፕ እያደረገ ላይ ከሁን። ሉፕ ሲባል የሆነ የማይቋረጥ ሬፒቲሽን ነገር ያለው ማለት ነው። ስለዚህ ይሄ ማለት ለምሳሌ ጂጊ እንዲሆን ከፈለጋችሁ የሆነ እንዲህ እንዲህ እንዲህ እያለ እስከሚያልቅ ድረስ አኒሜት እንዲያደርግ ከፈለጋችሁ ጂጊ ታደርጉታላችሁ። ሊንክ ፕሪንት የሚባል ነገር ያለ ብዙ አይነት ጅጊ ነገሮች አሉ። ይቺ የሚደጋግምባት ሰከንዷን ደግሞ ከፍ ዝቅ ማድረግ ትችላላችሁ። ለምሳሌ አንዳንድ ሰከንድ ላይ ሉፕ ሉፕ እንዲያደረግ ከፈልጋችሁ ይሄን አንድ ሰከንድ አድርጋችሁ አሁን ሉፕ ያደርጋል። ለምሳሌ አሁን እዚጋ ፍላሽ የሚለው መርጭለት አለው። እዚጋ አኒሜት እንዴት እንደሚያደርግ እዩት፣ ፍላሽ እንዴት እንደሚያደርግ ፍላሽ ያደረጋል፣ ፍላሽ ያደረጋል፣ ፍላሽ ያደረጋል። ስለዚህ አኒሜሽን ያልኳችሁ ይሄ ነው። ይህን አውትና ሉፕ ሰው እነዚህን ሁለቱን ነገሮች አየን። ቴክስት አየን፣ አኒሜሽን አየን። አሁን ደግሞ የሚቀረን ትራኪንግ ነው። ትራኪንግ ላይ የሆነ የሰውነት እንቅስቃሴያችሁ የሚንቀሳቀስ ከሆነ ያንን ተከትሎ ትራክ እንዲያደርግ የምናደርግበት መንገድ ነው። አሁን እዚህ ጋር ለምሳሌ እጄ እንደዚህ ይንቀሳቀሳል። እንደምታዩት እዚጋ እጄ ስለሚንቀሳቀስ ይህንን የጄን እንቅስቃሴ እንዲከተል ማድረግ ብፈልግ ይህንን ክሊክ ካደረግኩ በኋላ እዚጋ ትራኪንግ የሚለው እንካለው ከዛ ትራክ የሚለውን ከመረጥኩ በኋላ ትራክ እንዲያደርግ የምትፈልጉት ፓርት ጋር ሄዳችው ትነካላችሁ። ለምሳሌ እኔ ይችን ነው ትራክ እንዲያደርግ የፈለግኩት። አያችኋት ይችን ይሄን አስተካከልኩና እዚህ ጋር ስታርት ለዋለው ፕሮሰስ ያደርገዋል። አሁን ፕሮሰስ እያደረገ 99 ፐርሰንት ደርሷል። ኦልሬዲ መቶ ፐርሰንት እያደረገ ነው፣ አፕላይ እያደረገው ነው። ሰው ሞሽን ትራኪንጉን እዚህ ጋር አፕላይ አድርጎ አሁን ጨርሷል። ይሄንን ካደረኩ በኋላ አሁን እንዴት አድርገው እጄን እንደሚከተል እዩት። አያችኋት እንደዚህ እንደዚህ ማለት ነው። እንደዚህ እንደዚህ። ሌላኛው እዚህ ጋር ዳይሬክሽን የሚል አለ ፎርዋርድ እና ባክዋርድ እንዲሁም ቦዝ አለ። ፎርዋርድ ማለት ለምሳሌ እንደዚህ ብቻ ሲሄድ ትራክ እንዲያደርገው ሲመለስ ግን እንዲተወው ነው። ባክዋርድ ካደረጋችሁት ደግሞ እንደዚህ ባክዋርድ ሲመለስ ብቻ ትራክ እንዲያደርገው ነው። ቦዝ ካደረጋችሁት እንደዚህ እንደዚህ ስትሉ ትራክ ያደረጓል ማለት ነው። ሌላኛው ቴክስት ቱ ስፒች ነው። ቴክስት ቱ ስፒች ማለት የጻፋችሁት ነገር ኤ አይ እንዲያነበው ማድረግ ማለት ነው። ሰው ይሄንን ክሊክ ሳደረገው እንደዚህ አድርጋ ታነቧለች ማለት ነው። ጀኔሬት እንዲሆን ከፈለግ ይህን ጀኔሬት ስፒች የሚለውን ስነካ ጀኔሬት አድርጎ ኦዲዮውን ከታቻድ ያደረጓል ማለት ነው። አሁን ቴክስትን በደንብ በዝርዝር አይተናል። ሰው ቀጣዩ ስቲከርስ ነው። ስቲከርስ ጋር ሄደን ባለፈው እንዳየ ነው፣ በጣም ብዙ አይነት ዝርዝር የስቲከር አይነቶች አሉ። ሰው እነሱን እንደተመቻችሁ፣ እንደ ምርጫችሁ፣ እንደ ቪዲዮ ታይፓችሁ የተለያዩ ናቸው። ለምሳሌ ይሄንን እዚህ ጋ ማክበብ ፈልጌ እንደዚህ ብለው እንደዚህ ሰው ይሄን አድ ካረኩት በኋላ ክሊክ ሳረገው ቅድም እንዳየነው እነዚህን ስኬሉን ከፍ ዝቅ ማድረግ እችላለሁ። ፖዚሽኑን የሆነ ቦታ ወደ ሆነ ቦታ እንዲሄድ ምናም ማድረግ እችላለሁ። ከዛ በተጨማሪ ደግሞ ልክ እንደ ቅድሙ የስቲከር አኒሜሽንም ኢን አለው አውት አለው ሉፕ አለው። ቅድም በቴክስ ተነጋግረናል፣ ነገር ግን የአኒሜሽን አይነቶቹ ለየት ለየት ያሉ ናቸው። ለምሳሌ አሁን ይሄንን አኒሜሽን መጠቀም ፈልገን አድ ካረግ ነው በኋላ አኒሜት እንዲያደርግ ስንፈልግ ኢን ላይ ከሆነ ሲገባ አኒሜት እንዲያደርግ ከፈለግ ኢን ላይ አድርገን ክሊክ እናደርገዋለን። ስለዚህ ሲጀምር በአውንሲን አድርጎ ይጀምራል ማለት ነው። ልክ እንደዚህ በአውንሲን አድርጎ ይጀምራል ማለት ነው። በተመሳሳይ ሲወጣ በአውንሳውት አድርጎ ከፈለግን ይሄንን ክሊክ አድርገን በአውንሳውት አድርጎ ይወጣል፣ በአውንሲን አድርጎ ይገባል ከዛ ከሄደ በኋላ በአሁን ሰዓት አድርጎ ይወጣል ማለት ነው። ስለዚህ ይሄ ኢኔ እንዳውት ነው። በተመሳሳይ ይሄንን ዱሬሽኑ ከፍ ዝቅ ማድረግ እንችላለን። ብሊንክ ብሊንክ እያደረገ ወይም ደግሞ አኒሜት እያደረገ ሉፕ እንዲያደርግ ከፈለግን ደግሞ ሉፕ ላይ ሆነን ክሊክ እናደርገዋለን። ለምሳሌ እንደዚህ እንደዚህ እያለ እንዲቀጥል ከፈለግን እስከሚያልቅ ጊዜ ድረስ ሉፕ ሉፕ ያደርጋል ማለት ነው። ይሄንን ይመስላል። ሶ እንደዚህ አይነት አኒሜሽኖችን መጠቀም የሰዎችን አቴንሽን ለመያዝ በጣም አስፈላጊ ነገር ነው። ነገር ግን በጣም ያልተጋነነና አይዲያውን ሊወስድ የማይችል መሆን አለበት ማለት ነው። አኒሜሽን ስንጠቀም ብዙ ጊዜ የሆነ ቪዲዮ ላይ የማየው የተጋነነ አኒሜሽን ያደረጉና ሰዎች ከሚያወሩትና ከሚተላለፉ መልዕክት የበለጠ አኒሜሽኑ አቴንሽን ስለሚወስድ ይሄ ደግሞ ሰዎች ቦርድ ሊያደርጋቸው ስለሚችል ያሳለፉባቸዋል ቪዲዮዎችሁ ማለት ነው። በተመሳሳይ እንደ ቅድሙም ይሄም ትራኪንግ አለው። ሰው አኒሜሽኑ የሆነ የእጃችሁን እንቅስቃሴ አይናችሁን፣ የፊታችሁን የግንባራችሁን እንቅስቃሴ ትራክ እንዲያደርግ ከፈለጋችሁ ይሄንን ትራኪንግ የሚለውን ኦን አድርጋችሁ መጠቀም ትችላላችሁ። ከዛ ይሄን ፖዚሽኑን እዚህ ጋ መውሰድ ነው። ነገር ግን እዚህ ጋ ምንም የሚንቀሳቀስ ነገር ስለሌለ ቪዲዮ ላይ አሁን በዚህ ሲን ውስጥ ምንም የሚንቀሳቀስ ነገር ስለሌለ ምንም ነገር ትራክ አታደርጉም። ነገር ግን የእጃቸው እንቅስቃሴ ለምን እዚህ ጋር ክሊክ አድርጋችሁ እዚህ ጋር ክሊክ አድርጉ የሚለውን ለምሳሌ እንትን ማድረግ ከፈለጋችሁ እንደዚህ ትራክ እንዲያደረግ ማድረግ ትችላላችሁ። ሰው ስቲከርስ ይሄን ይመስላል። ሌላኛው የዚህ ቪዲዮ የመጨረሻ ፓርት ወይም ቶፒካችን ስለ ባክግራውንድ ሪሙቪንግ ነው። በጣም ወሳኝና ማወቅ ያለባችሁ ትክክለኛ ነገር ነው። ስለዚህ ለምሳሌ አሁን እኔ ይሄንን ኢሜጅ አድ አደረግኩት። እንደዚህ አድ አድርጌዋለሁ እዚህ ጋር ሰው ይሄንን እንዴት ነው ባክግራውንድ ሪሙቭ የማደርገው ነው። ይሄን ባክግራውንድ ሪሙቭ ለማድረግ ኢሜጁን ክሊክ ካደረግኩ በኋላ እዚህ ጋር መጥቼ ባክግራውንድ ሪሙቭ ላይ አደረገዋለሁ። ሳደረገው አውቶ ሪሙቫል እና ክሮማኪ የሚሉ ሁለት ምርጫዎች አሉ። መጀመሪያ ባክግራውንድ ሪሙቭ የምናደርገው የቪዲዮ ሊሆን ይችላል ወይም የኢሜጅ ሊሆን ይችላል። ለምሳሌ አሁን እኔ እዚህ ጋር ይሄንን ክሊክ አድርጌ ባግራውንድ ሪሞቭ ማድረግ ይችላሉ። የዚህን ቪዲዮ ማለት ነው። ሪሞቭ ሳደረገው በብላክ ባግራውንድ ነው የሚሆነው። እቺ ይሄ የኔን እንትን ብቻ ነው የሚቀረው ማለት። ስለዚህ ይሄን ባግራውንድ ሪሞቭ ሳደረግ አውቶ ሪሞቫል ነው ማድረገው ወይ ስክሮማኪ ነው ማድረገው። በነገራችን ላይ ብዙ ጊዜ አሁን ግሪን ስክሪን ምናም ሲባል ሰምታችሁ ታውቃላችሁ። ፊልሞች ምናምን ሲቀረጹ የሆነ ግሪን ግድግዳ የሆነና ሰዎች እዛ ጋር ፐርፎርም ያደርጋሉ። ሰው ለምንድነው ግሪን ስክሪን የሚደረግ፣ ወይም ደግሞ ለምንድነው ረጅም የሆነ አንድ አይነት ከለር ያለው ባክግራውንድ የሚጠቀሙ ሰው? ይሄ የሚሆንበት ምክንያት የምንመሰላቸው፣ ባክግራውንዱ ሪሙቭ ሲደረግ በስነስርዓት ሪሙቭ እንዲደረግ ነው፣ ለኮምፒውተሩ እንዲቀለው ለማድረግ ነው። በመጀመሪያ ደረጃ ባክግራውንድ ሪሙቭ ሲደረግ ትልቁ ችግር ምን መሰላቸው? ለምሳሌ እዚህ ጋር አለው እዚጋ፣ እዚ ጋር የተለያየ እቃ ቢኖር ኮምፒውተሩ ዲቴክት ሲያደርገው ሪሙቭ የሚያደርገው የትኛው እንደሆነ ግራ ይገቧል። እንደምታየው እዚጋ ምስለስዕል ካርቶን ነገር አለ። ሪሙቭ አርገው ብለው ይሄን ምስል ነው ሪሙቭ ማድረገው ወይስ ይሄን ነው ወይስ የትኛው ነው ግራ ይገቧል። ነገር ግን ይሄን በሙሉ ይሄን ነገር አውጥቼ ሙሉ ግሪን ወይም ደግሞ ሙሉ ጥቁር ባረገው ሪሙቭ ለማድረግ ይመቸዋል። ምክንያቱም ምንም የሚያወዛግበው ነገር ስለሌለ እኔ ብቻ ስለሆንኩኝ እኔን ብቻ ነጥሮ ሪሙቭ ያደርገኛል ማለት ነው። ስለዚህ ግሪን ስክሪን የምንጠቀመው ብዙ ጊዜ ለዛ ነው። ለምንድነው ግሪን የሚሆነው ምናምን ካላችሁ ደግሞ ብዙ ጊዜ አሁን ልብሳችን አሁን ልብስ እዚጋ ግሪን የለበትም፣ ፊቴ ግሪን አይደለም፣ ልብሴ ምናምን ግሪን የለበትም። ብዙ ጊዜ ልብሶች ሰዎች የሚያደርጓቸው ጌጣጌጦች ወይም ደግሞ ፊታቸው ምናምን ግን አይደለም። ስለዚህ ኮምፔር ሲደረግ የለበሱትና ይሄ እዚህ ጋር ያለው ግሪን ኮምፔር ሲደረግ አይመሳሰልም። ለምሳሌ ከዚህ ከለር ጋር የሚመሳሰል ሌላ ከለር እዚህ ጋር ቢኖር ባግራውንዱ ሪሙቭ ሳረገው በትክክል ሪሙቭ አይሆንም። ስለዚህ ብዙ ጊዜ ግሪን የሚደረገው ለዛ ነው። ጥቁር ልብስ ለብሼ ነጭ ባግራውንድ ባረገው ሪሙቭ ለማድረግ በጣም ይመቻል፣ ምክንያቱም ከለሮቹ ተቃራኒ ስለሆኑ ከግሪን ጋር የሚመሳሰል ብዙ ጊዜ ልብስ ወይም ፊት ምናም አይኖርም ተብሎ ስለሚታሰብ። ነገር ግን ግሪን ስክሪን ላይ ሆኖ ግሪን ልብስ ለብሶ ፐርፎርም ማድረግ አይቻል፣ ምክንያቱም ሪሙቭ ሲደረግ አብሮ ልብሱም ሪሙቭ ስለሚደረግ አንድ ሰው አንገቱ ብቻ ነው የሚቀረው ማለት ነው። ቴዎሬቲካሊ አሁን የነገርኳቸው ቀጫዎቹን ምን ማለት እንደሆነ እዚህ ጋር ላሳያችሁ። አሁን ይሄንን የኔን ይሄንን ፎቶ ይሄን ሪሙቭ ማድረግ ስፈልግ አውቶ ሪሙቫል እና ክሮማኪ የሚሉ ሁለት አማራጮች አሉ። አውቶ ሪሙቫል የሚለውን ስነካው፣ አውቶ ሪሙቫል ማለት ኮምፒውተሩ ራሱ ዲቴክት አድርጎ የኔን ለምሳሌ ሰው ነው ወይም ደግሞ ኦብጀክት ነው ብሎ የሚያስበውን ነገር ተከትሎ ሪሙቭ ያደርገዋል ማለት ነው። በደንብ እንታያቸው። ለምሳሌ እንደዚህ ባረገው ይሄኛው ነገር አያስፈልግም ማለት ስለዚህ አውቶ ሪቡ የሚለውን ሳበራው አያችሁት፣ እንዴት ክሮፕ እንዳደረገው ሙሉ በሙሉ አንድም ነገር ሳትቀር ይህንን ሪሙቭ አደረገው ማለት ነው። በተመሳሳይ ይህንን ክመልሼ ክሊክ ሳደረገው ይመልሰዋል። ለምንድን ነው ታዲያ ክሮማኪ የሚለውን ያልተጠቀምኩት የሚለውን ስነግራችሁ ባክግራውንድ በክሮማኪ ሪሙቭ የምናደረግ ከሆነ የምንመርጠው ከለሩን ነው። ስፔስፊካል ያችን ከለር ብቻ መርጠህ ሪሙቭ አድርግልኝ ማለት ነው። ለምሳሌ እኔ ይህን ክሮማኪ የሚለውን ላብራውእና ከለር ፒክላር፣ እዚህ ጋር ከለር ፒከር የሚላል። ሶ ማውዚን እዚህ ጋር ሳመጣት ሰርክል ቅርጽ ትይዛለች። የሰርክሉን ዳርዳር እንደምታዩት አሁን የምትመርጠው ከለር እዚ የሰርክሉን ዳርዳር ነው ማለት ነው። የዚህን አይነት ከለር እየመረጠ ሪሙቭ ያደረገዋል። ሶ አሁን መርጦታል። ስለዚህ ክሊክል ላርገ። አሁን ይሄኛውን ከለር መርጦ ሪሙቭ አርጎታል። ነገር ግን እዚህ ጋር እንደምታዩት አያችሁ፣ እዚህ ጋር አለ፣ እዚህ ጋር አለ። ምክንያቱም ከለሩ እዚ ጋ የነበረው ከላይ የነበረው አያችት፣ እዚ ጋ የነበረው ከለር እና እዚህ ጋ ያለው ከለር የተለያየ ከለር ነው። ሆሞጂኒየስ ከለር አይደለም፣ ሄትሮጂኒየስ ነገር ነው፣ ቅልቅል ነው። ይሄ ስላልሆነ ሪሙቭ ለማድረግ አይመችም። ገብቷችኋል? የተለያየ ከለር ስለሆነ። ስለዚህ ይሄ ክሮማኪ የሚለው ውጤት ተማር ለ በትክክል እንዲገባችው ይሄንን ነገር ተመልከቱ። አሁን ለምሳሌ ይሄ የስልክ ፎቶ አለ። ይሄ አሁን እዚጋ እንደምታዩት ሁለት አይነት ከለሮች ብቻ ነው ያሉት፣ ነጭና ጥቁር ማለት ነው። ስለዚህ አሁን ይሄንን በሁለቱም ሳይድ በአውቶ ሪሙቫልም በክሮማኪም ዲፈረንሱ እንደሆነ ይገባቸዋል። አሁን እዚጋ አውቶ ሪሙቫል የሚለውን ክሊክ ሳረግ ሪሙቭ የሚያደርጉ የትኛውን ፓርቲ ይመስላችኋል? ይሄንን ፓርት ብቻ አስቀርቶ ይሄን ሙሉ አስቀርቶ ይሄን ያጠፈዋል ማለት ነው። እዚህ ውስጥ ያለውን ነጭ ከለር አያጠፋውም፣ ምክንያቱም ምንም እንኳ ከዚህ ጋር ተመሳሳይ ቢሆንም ይሄን የማያጠፈው የስልኩ ታይፕ ስለሆነ ወይም የስልኩ አካል ስለሆነ አያጠፋውም። ስለዚህ አውቶ ብለው ሌላኛውን አጥፍቶ በሙሉ ይች ብቻ አስቀራል። ስለዚህ በጣም ኢንተለጀንት ነው። አሪፍ ነው። ነገር ግን ይሄን አላጠፋውም ምክንያቱም እሱ ያሰበው ውስጡ ያለው ነጭ ነገር የስልኩ አካል ስለሆነ ማለት ነው። ነገር ግን ክሮማኪ የሚለውን ክሊክ አደረገው። ክሮማኪ ስልክ ነው፣ ኮምፒውተር ነው አያውቀው እሱ የሚያውቀው ከለሩን ነው። ስለዚህ ይሄን ከለር አጥፋለት ብያለሁ። ያጠፋው ነው። ስለዚህ ክሮማኪ የሚለውን አበራሁት። ይሄን ካበራው በኋላ ምን አይነት ከለር እንደሆነ ልምረጥለት። አሁን ይሄን ወደዚህ ማውዜን ወደዚህ ካመጣው በኋላ እዚህ ጋር አደርግለታለሁ። አያችሁት በዲፎልት ልክ እዚህ ጋር ሳደረገው ነጭ ከለር ያዘ። አሁን ነጭ ከለሩ ጠፍቷል ማለት ነው። ኦኬ አይ አልፈልግም፣ ጥቁሩ ነው ካልኩ ደግሞ ጥቁሯ እንደዚህ አደርግላታለሁ። አሁን ጥቁሯ እንደዚህ አደርግላት፣ አያችሁት። በጣም ቀጭን ስለሆነች አትመችም እንጂ አያችሁት። አሁን ጥቁሯ መርጬለታለሁ፣ የተወሰነ ነገር አጠፋው። ሶ ክሮማኪ የሚያውቀው ከለርን ብቻ ነው። ስለዚህ አሁን እኔ ነጩ ላጥፋለት። አሁን እዚህ ጋር ነጩ መረጥኩለት። ከዛ ክሊክ አደረኩት። ስለዚህ አሁን ይችን በሙላ አጠፋት። በቃ ጨረስኩ። ስለዚህ ይሄንን ከፈለግኩ እንደዚህ ከፍ አደረገውና ፍሬሙ እንደዚህ አደርገዋለሁ ማለት ነው። በተመሳሳይ አሁንም ይሄንን ዩኒፎርም የሆነ ከለር ስለሌለው፣ ዩኒፎርም ያልሆነ ከለር ከሆነ የምናጠፈው ግዴታ በአውቶ ሪሙቫል ነው ማለት ነው። ስለዚህ አውቶ ሪሙቫል በትክክል ያጠፈዋል። በተመሳሳይ ደግሞ ክሮማኪ ስናደረገው ደግሞ ይሄን ክሊክ አድርጌ ቲሸርቴን አያችሁት። እያንዳንዷን ከለር እየተከተለ ቲሸርቱ ማጥፋት ይችላል፣ ፊቴን ማጥፋት ይችላል አያችሁት። ያው የከለሩ ሁኔታ ነው እንትል የሚለው ሰው ቅድም ግሪን ስክሪን እንጠቀማ ያልኳችሁ ለዚህ ነው። አሁን ግሪን ስክሪን ቢሆን ኖሮ ሙሉ በሙሉ ግሪን ስለሚሆን እኔ ብቻና ግሪኑ ብቻ ነው ያለ ነው። ስለዚህ ሪሙቭ ለማድረግ ይመቻል። አውቶ ሪሙቫል እና የክሮማኪ ዲፈረንስ ይሄ ነው። እዚህ ጋር ያልነገርኳችሁ ሌላው ክሮማኪ ካረጋችሁ በኋላ ኢንቴንሲቲውን ከፍ ዝቅ ማድረግ ትችላላችሁ። ኢንቴንሲቲ ማለት ሪሙቭ ያረጋችሁት ፓርት በደንብ እንዲጠፋ ከፈለጋችሁ መቶ ፐርሰንት ስታረጉት ነጫ ምንም አይነት ነጭ ዝርያ አታገኙም። ዜሮ ካረጋችሁ ደግሞ አይጠፋም ማለት ነው። ሶ መሀል ላይ ስታረጉት የሆነ ሀፋፍ ይይዛል እንደ ማለት ነው። አሁን ይሄን በደንብ እንዲገባቸው የእንክሊክ ክሊክ አድርገውና ክሮማኪ አድርጌ ይሄንን ልምረጥለት እና ኢንቴንሲቲውን ከፍ ሳረግ ከዚህ ከደርጋ ተመሳሳይ የሆነ እያንዳንዱ ነገር ያጠፋታል። እንደዚህ ያጠፋል ማለት ነው። ሻዶውን በተመሳሳይ እንደዛ ነው። ሰው ኢንቴንሲቲ ማለት ይሄ ነው ነገር ግን መቼ አውቶ ሪሙቫል መጠቀም እንዳለባችሁ መቼ ኪሮማኪ መጠቀም እንዳለባችሁ መለየት አለባችሁ። ሰው ዛሬ ስለ ቴክስት እንዲሁም ስለ ስቲከር እና ስለ ባክግራውንድ ሪሙቭ ታይፖች አይተናል። በደንብ አንደርስታንድ እንዲያደርጋችሁት ይመስለኛል። ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ደግሞ በጣም ወሳኝ ስለሆነው ስለ ማስክ እንመለከታለን። ከዛ በተጨማሪ ደግሞ እዚህ ጋር ኪፍሬም የሚባል ነገር አለ። ሶ በቀጣይ ቪዲዮ በተቻለ መጠን ስለ ኪፍሬም እና ስለ ማስክ ዝርዝር ቪዲዮ እሰራላችሁ ሰጥቻችኋለሁ። እስከዛው ሰብስክራይብ ያደርጋችሁ ጠብቁኝ። ጥያቄ አስተያየትና ማንኛውም ነገር ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ። ፒስ